ይልክ ለስንቶቻቸው አብራርተን እንችላለን። መንገደኛውም፣ ጤነኛውም፣ በሽተኛውም እየወጣ የሚሰድበን ምንድን ነው ያጠፋነው ጥፋት? ወንድም ማገዝ እንደዚህ ያስደርጋል፣ ያሰድባል። መናገር ስለማንፈልግ እንጂ እኮ በተጠራንበት ቦታ ሁላ ደርሻ አለው። እኔ በግሌ እደርሻለሁ እናንተ ለምትሉት ሁላ ደርሻለሁኝ። ሆኛለሁ እኮ መልካም መልካሙን ፖስት አታደርጉልን ማለት መልካም ስራ ስንሰራ ግን ፖስት አንደረግም። ግን እኮ ያልደረስኩለት ሰው እኮ የለም። በዚህ ልክ እናት ሰዓት ቀራባት ሳይቀር ያሰድባል። አልሆንሽም፣ አላደረግሽም፣ አድርግ ያለው ብዬ ወጥቼ እኔ ለህዝብ ያደርግ ያለው ብዬ አላወራም፣ አላወራም ሆኛለው ብዬ ፍርዱን መድኃኒዓለም ያውቃል፣ እግዚአብሔር ያውቃል። ለደረስኩላቸው ሰዎች ላይ እየወጣው ለከለይ እናድርግ ያለው ብዬ አውርቼም አድርግ ተናግሬም አላውቅም። ኩማን ለምን ረዳሽ ተብሎ በዚህ ልክ ያሰድባል። ለምን አትተውኝም? ነን ስንል አይደላችሁም ትላላችሁ አይደል እሺ አይደለንም ብለን ጥጋችንን ስንይዝ ደግሞ ለምን ትላላችሁ ምንድነው የምትፈልጉት ለምን አትተውኝ እኔን ስፔሻሌ ተውኝ ተውኝ በቃ እኔን በተለይ ተውኝ እናንተ ያሰባችሁት ነገር ውስጥ እኔን ለመቅጠጣት ሞክሩ የምትሰጡኝ ምንም ማንነት የለም እናንተ የምትሰጡኝ ነገር የለም ለምን አትተውኝም እንዴ ለምን አትተውኝም? ተውኝ፣ በቃ እንድንቀርባችሁ እያረጋችሁን እኮ አይደለም፣ እንድንፈራችሁ እያረጋችሁት ያላችሁት እንድንፈራ ነው። ልኑርበት፣ ተውኝ በቃ ወንድሞች አሉኝ፣ ልጅ አለኝ፣ እናት አባት አለኝ ምናምን። ስለዚህ ልኑርበት፣ ተውኝ፣ አልፈልግም። የእናንተን ድራማውን አልፈልገው ጊዜ እናድርግ ያለው በዚህ ጊዜ እናድርግ ያለው እያልኩ፣ ለምን አትተውኝም? በቃ እኔን በተለይ ተውኝ። በቃ ደክሞኛል። ተውኝ ልኑርበት። ልኑርበት ተውኝ። በቃ ምንድነው የምትፈልጉት? ምንድነው የምትፈልጉት? ምንድነው ከኔ ችግራችሁ ምንድነው? እንዴት ተውኝ። በቃ መኖር ነው የምፈልገው። አይሰለቻችሁም እንዴ የምትሰሩት ስራ? እንድንቀርባችሁ ነው። ወይስ እንድንርቃችሁ ነው? ፎቶ ለጥፋችሁ፣ እናትና አባት ስትሳደቡ፣ ስላባላችሁ፣ ስላደራችሁ እንድንቀርባችሁ ነው? እንድንቀርብ ነው እየሰራችሁ ያላችሁት ስራ? ተውኝ። ኢትዮጵያዊ ወንድሜ ነው። እንኳን ለእሱ ለማላቀው ፊልስጤማዊ ሱሪያዊ ቤት ያስገብቼ ይረድቻለሁ እንኳን ለኩማ እኔ ኩማን መርዳቴ ክብር ነው የሚሰማኝ። ልቤ ያዘነ እየተሰበርኩ ነው የማደርገው። ይሄ የሚገባው ልጅ ሰው እጅ ላይ የሚወድቅ ልጅ አይደለም። ፕላስ ወንድሞች አሉኝ በኩማ እድሜ ያሉ። እናንተ የእናንተን አስተሳሰብ የእናንተን ጭቅላት እዛው ያዙልኝ ብቻ፣ እኔን ተውኝ። በቃ የተሰደብኩበትን ቪዲዮ ደግሞ ሼራ አታድርጉልኝ። የኔ የምላችሁ ሰዎች፣ የኔ ቤተሰብ የሆናችሁ ሰዎች የተሰደብኩበትን ስድብ ሼራ አታድርጉልኝ በቃ አታድርጉልኝ ቪዲዮን ስታገኙ ሼር አታድርጉልኝ በቃ አታድርጉልኝ ይሳደቡ እንደፈለጉ ይሁኑ ግን አትላኩልኝ የተሰደብኩበት ይሄ እንደሚመጣ ሳላቅ መሰላችሁ እንዲያደረግኩት አምኜበት ነው ያደረግኩት